ሰላም እንዴት አመሻችሁ፣ እንዴት አደራችሁልኝ? ያለው ሁላችሁ አልሐምዱሊላህ፣ ሁሉ ሰላም፣ ሁላማን ሰላም ለእናንተ ይሁን በያላችሁበት የዓለም ዳርቻ ሁሉ የፈጣሪ እዝነት እንዲሁም ጠበቃው ገዛው አይለያችሁ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ ክፍል 29 ላይ እነኪራ ራሴን አጠፋለሁ እያለ ጓደኛው ደግሞ ራሱን እንዲያጠፋ እያደረገ ያለው ጥረት እየጣረ ያለው ማለት ነው። ያኔ እሱ በቃ ተስፋ መቁረጥ የለበትም። ሕይወት ይቀጥላል። እሱ የምትኖርለት የምትወደው ሴት አለች። እሱ መሄድ የለበትም እንደኔ ተስፋ መቁረጥ የለበትም። በቃ እንዲጠነክር፣ በራሱ እንዲቆም አድርገዋለሁ እያለ እየታገለ ያለው ጓደኛው እንዲታያችሁት። አያችሁት? ደስ አላላችሁ? ጥንክርና ያስፈልጋል ማለት ነው። እሱ እንግዲህ የተገናኙት መቃብር ላይ ነው። ከእናቱ መቃብር ሄዶ የኛው መኪና ያሽከረክራል ከዛ ተላክስ ሲያረግበት ድፋ ይበቃ ግደለኝ ምናምን ይላል። ለምን ነው የምገለህ ምናምን ሲለው እኔ ተስፋ የለልኝ ሰውዬ ነኝ ግደለኝ በቃ ና ማረባ ሰውዬ ነኝ ሲለው ከዛ በኋላ እየጎተተ መኪና ውስጥ አስገባና ና ከዛ ህይወት ይቀጥላል እንዲህ ቆይ ያርጎታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ የቻላሊ ቤተሰቦች እንደምናላችሁ ልኝ ይላችሁ አልሐምዱሊላ። እናንተ እንዴት ናችሁ? ሁሉ ሰላም ነው? ሁሉ ፒስ ነው? እንዴት ነው? ስራ እንዴት አድርጓችኋ? ሙቀት እንዴት ነው? ሁላችሁንም ሰላም ብያለው። ሰላማችሁ ብዝት ትርፍ ይበል። በያላችሁበት የአለም ዳርቻ ሁሉ ሰላምንና ፍቅርን አንድነትን መተሳሰብ መተዛዘንን ያምጣልን እያልኩኝ አብሬያችሁ ቆያለሁ ወደ ተመልካቾች ሰብስክራይብ አድርጎ ሰሞኑን ሰብስክራይብ አታደርጉም ለምንድን ነው አራ ቪው ሜ ምን ሆናችሁ ነው ቼታው እንጂ ጉዞ ወደ ፊት ነው እንጂ ወደኋላ ይለም እና ይከፈልበት ማበረታቶ እኛንም ማለት ነውና ሰላማችሁ ብዙ ትርፍ ይበልልኝ ሰላም ለሀገራችን ሰላም ለናት ሀገራችን ሰላም ለህዝቦቿ ሁላችሁንም ሰላም ብያለሁ። ዛሬ ደግሞ ማሻላ ንፋሱ በጣም ደስ ይላል፣ ምሽቱ ማለት ነው። ያኔ ሙቀትም ብዙ የለም። ትላንት በጣም ሙቀት ነበረ፣ ዛሬ ደግሞ ይሻላል ማለት ነው። እና አላህ ስብሓን ወተዓላ መጨረሻችንን ያሳምርልን። ሁላችሁም ዱዓ አድርጉ ዱዓ ለሁላችንም ነገር ለሁሉም ነገር ዱዓ አስፈላጊ ነው ማለት ነው። እና ሰላማችሁ ብዝት ስርፍ ይበልልኝ። ውድ የሀገሬ ልጆች፣ ውድ ተመልካቾቼ፣ ሰላምንና ፍቅርን አንድነትን፣ እና መተሳሰብን መተዛዘንን ያምጣልን። ይህንን የከፋ ጊዜ ያስወግዱልኝ፣ ጥሩ ጊዜያትን ያምጣልን ነው የምለው። እና ሁላችሁም ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ ማለት ነው። ከቻልኩ ሸበካ ላይ ከከፈተልኝ በኋላ በቀጥታ ላይቭ ላይ እመጣለሁ ማለት ነው። ጠብቁኝ፣ በተስፋ ጠብቁኝ። ላይክ ሼር ሰብስክራይብ በማድረግ ጠብቁኝ ማለት ነው። ከከፈተልኝ ላይቭ ላይ ይመጣለሁ በቪዲዮ ዛሬ ማለት ነው። ቀጥታ ስርጭት ላይ እንገናኝ ማለት ነው። ቪዲዮ መስራቱን ስተወ ወሬው ራሱ ይጠፋብኛል ማለት ነው እንደዚህ ውስብስብ ይልብኛል መላሲ የራሱ ቪዲዮ መስራቱን ስተው ነጋ ነጋ ስተው ማለት ነው። እና ሁላችሁንም መወዳችኋለሁ፣ አከብራችኋለሁ በያላችሁበት ቦታ ሆናችሁ የምትከታተሉኝ ተመልካቼ፣ ሰላምን፣ ፍቅርን፣ አንድነትን፣ መተዛዘብን፣ መተሳሰብን መተዛዘንን ያምጣልን ነው ምለው እና ዱዓ አድርጉ ጸሎት አድርጉ፣ ሁላችሁም። መከፋፋት ለማንም አይበጅምና ለእኛ የሚጠቅመን መዋደድና፣ መተዛዘን፣ መታቀር፣ መተሳሰብ እሱ ነው ለእኛ የሚጠቅመን። ሌላው ነገር አይጠቅመንም። ተመልካቼ ሰብስክራይብ ማድረጋችሁን ላትንስዑን፣ ላይክ ወሸር፣ ሰብስክራይብ ሁላችሁም ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረጉ እና ኪራ እንዲሁም ደግሞ ሰናይትና ያ የኪራ ጓደኛ ማለት ነው። እንዴት ያኔ ሰጣዋቸው። እንዴት ነው ይፋቀሩ ይመስሏቸዋል። እኔ ሳስበው በቃ ሁላቸውም የሆነ ትንሽ ትንሽ እያዩባቸው ነው ማለት ነው። እና ሊፋቀሩ ነው በነመሩና በነ ኬራት ቀና ነበረ። በቃ እኔ ሁልጊዜ ብቸኛ ሁኔ ምናምን ትል ነበር ሰናይት እና ከልጁ ጋር የሆነ ጠጋ ጠጋ የሚል ነገር እያየሁባቸው ነው ሰሞኑ ማለት ነው። እና በቀጣዩ ቪዲዮአቸው እንግዲህ ተፋቅረው እንደምናያቸው ተስፋ አለኝ ማለት ነው። ሁላችሁም እንደምትወዳቸው አልጠራጠረም። በቅርቡ ነው ሁለት መቶ ሃያ ሺህ ያስገባ ናቸው ማለት ነው። እኛ የመዲያም ቅመሞች በጣም እነዚህ ልጆች ቪዲዮ ከጀመሩ የሚዘርማቸው ነገር ቢያንስ ስድስት ወር ግዳማ ነው የሚሆናቸው ማለት ነው። ስድስት ወር ምናምን ነው። ከስድስት ወር በላይ አይሆናቸውም። ስድስት ወር ነው የሚሆናቸውና ከስድስት ወር ጀምሮ እንግዲህ ሁለት መቶ ሃያ ሺህ ቤተሰብ አፈርተዋል ማለት ነው። ቪዲቸው በጣም ተቀባይነት አለው። በጣም ብዙ ሰው ያይላቸዋል። እና በቃ እኛ የመዳም ቅሞች እኛ ንሳ ሚስኪኖች፣ እኛንስ ለምን አታነሱንም? አረ ተው፣ ሰው እርስ በርስ ነበር የሚረዳደው፣ እኛን ግን አታውንም ዞራችሁ ለምንድን ነው? እና ሁላችሁም ላይክ ሼር አድርጉ ሰብስክራይብ አድርጉ። የምወዳችሁ የማከብራችሁ የሀገሬ ልጆች፣ ያላችሁበት ቦታ ሰላማችሁ፣ በዚህ ትትርፍ ይበልልኝ።